እንዴት አምሽታችኋል ኢትዮጵያዎች ተመልካቾቻችን ኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ ከምሽቱ አንድ ሰዓት ሆኗል የዕለተ ሐሙስ ኢቲቪ ዜና 57 ምዕራፍ ሁለት ላይ ደርሷል አብራችሁን ዝለቁ አበይት ጉዳዮቻችንን እናሳውቃችሁም በኢትዮጵያ ጠንካራ አገረ መንግሥትን ለመገንባት ተቋማትን ማጠናከር እንደሚገባ ተገለጸ በምዕራብ ጎጃም ዞን የመማር ማስተማር ስራን በማጠናከር ተማሪዎቹ የተሻለ ውጤት እንዲያስመዘግቡ እየተሰራ መሆኑ ተገለጸ። ከውጭ ከመረጥንላችሁ ጉዳይ አሜሪካ ጋዛን የሚያስተዳድር ገለልተኛ ወታደራዊ ኃይል ለመመስረት የሚያስችል ረቂቅ እቅድ ለጸጥታው ምክር ቤት ልታቀርብ ነው። የሚሉት የሰዓቱ ፓፕሬት ጉዳዮቻችን። ኢቲቪ ዜና 57 ምዕራፍ 2ን እየመራው ሮዛ መኮንን አብሬያችሁ ቆያለሁ። አብራችሁን ዝለቁ። ወደ ቀዳሚው ዘገባችን አመራን። ጠንካራ ሀገረ መንግስትን ለመገንባት ተቋማትን ማጠናከር እንደሚገባ ተገለጸ። ኢትዮጵያን ጽናትን ከታላቁ ሕዳሴ ግድብ በመማር በትውልድ ቅብብሎች የሀገር ግንባታ ስራዎችን ማጠናከር እንዳለባቸውም ተመላክቷል። ሙሉ ግርማይ እልፍ አላፍ ዘመን የተሻገረ በምህንድስና ጥበቡም የላቀው ታላቁ የቻይና ግንብ ዛሬም ድረስ ለምን እያነጋገረ የዘለቀ ታምራዊ ስልጣኔ አሻራ ጥንታዊ ገናናው የቻይና ስልጣኔ ዘመን በአንድ ንጉሥ ተጀምሮ በዘጠኝ ስርወ መንግሥታት ግንባታው ቀጥሎ ለማጠናቀቅም ሁለት ሺህ ዓመታት በላይ የጠየቀው ታላቁ ግንብ የጽናት ጥግን ያሳየ ሕያው ሆኖ የቆመ ሐውልት ነው። ቻይናውያን ራሳቸውን ከጠላት ለመከላከል ብለው በትውልድ ዥረት ያጠናቀቁት ግንብ ከግንብነት ባለፈ የቻይናውያን በትውልድ ቅብብሎሽ የቀጠለ የዓላማ ጽናት የታየበትም ቻይናውያኑ በዓለት ላይ ከቆመው ከዚሁ የትውልድ ጽናታቸውና ሥልጣኔያቸው ፈቀቅ ሳይሉ በዓለም ልዕለ ኃያል የሆነ ሀገርን መገንባት ችለዋል። ለሀገረ መንግሥት ግንባታ የትውልድ ቅብብሎሽ ውጤት መሆኑን በገሃድ ለዓለም ያሳዩ ሕዝብ ናቸው። ታዲያ እንደ ቻይና ሁሉ በጥንታዊ የዓለም ሥልጣኔ ታሪክ ገናና የነበረው የአክሱም ሥርወ መንግሥት መገኛ የሆነች ኢትዮጵያ እንዴት ታሪኳን ማስቀጠል ተሳናት የሚለው ጥያቄ ይነሳል። በእርግጥ ከአክሱም ሥልጣኔ ዘመን በኋላ በየዘመናቱ የታዩ እንደ ላሊበላ ውቅር አብያተ ክርስቲያናት የፋሲል ቤተ መንግሥት የሐረር ጀጎል ግንብ የባሌ ሶፍ መርዋሻ ሥራዎች የትውልድ ሥራዎች ሆነው ተጠቃሽ ናቸው ነገር ግን ሥልጣኔዎቿን ማስቀጠል የተሳናት ሀገር በየጊዜው ለህልውና አደጋ ጭምር ስትጋለጥ ኖራለች ሥልጣኔዋ ያሽቆለቆለ ስሟ በድህነት ዜጎቿን በተረጂነት የተጻፉበትም የታሪኩ አካል ነው የትውልድ ቀብሎች ሲባል በትውልዶች መካከል በሚኖር ጠንካራ ተግባቦት የሚፈጠር የጠንካራ እሴት መወራረስ ቢሆንም በተቃርኖ የቆሙ እሳቢዎች ግን ኢትዮጵያን ዋጋ ሲያስከፍሏት ኖረዋል ለአብነትም የሺ ዘመናት የሀገረ መንግሥት ታሪክ አላት የምትባለው ኢትዮጵያ የዕድሜዋን ያህል ወደፊት መራመድ ተስኗት ባለህበት እርገጥ ጉዞዋን ይዛ ቆይታለች። ስርዓታዊና የተቋማዊ ቀጣይነት ችግሮች ወይም የተቋማት እና የመዋቅር ስብራቶች በማጋጠማቸው ምክንያት ነው። ከሥልጣኔዋ ጋር ስሟ የተሳሰረው ቀይ ባህር በትውልድ ቀብሎች ለዘመናት ቢዘልቅም ያጣችበት ታሪኳ ደግሞ የመልክዓ ምድራዊ እስረኛ እንድትሆን አድርጓታል። ተቋማትን እያጠናከሩ ከመገንባት ይልቅ ደምስሶ የመቅዳት አባዜ መንግስታት በተቀያየሩ ቁጥር የታየ የማይታበይ ሀቅ ነው ተተኪው የቀደመውን አምርሮ የሚጠላ የቀደመው ተተኪውን የሚያብጠለጥል አካሄድም ከሀገረ መንግሥት ግንባታ ይልቅ በአፍራሽነቱ ጎልቶ የታየ ነው ከመጣው ከሄደው ጋር ከዜሮ የመጀመር አባዜን በማስቀረት ለሀገረ መንግሥት ግንባታ ሁነኛ መሠረት የሚሆን ተቋማትን ማጠናከር ጊዜ የማይሰጥ የቤት ስራ ነው ከታሪክ እስረኛነት በመውጣት ወደፊት መራመድና ነገን መስራት ሀገርን በትውልድ ቅብብሎች ለማጽናት ሁነኛው መንገድ ነው። ሀገር በአንድ ትውልድ አይሰራም፣ አንድ ትውልድ ጀምሮም አይጨርሰውም። በየትኛውም ዓለም ያለ ሀገር የሚሰራው በትውልድ ቅብብሎች ነው። በኢትዮጵያ በሀገረ መንግሥት ግንባታ ሂደት እሳቢዎች ተቃርኖ ብትፈተንም በትውልድ ቅብብሎች ሀገርን ለማስቀጠል የተደረጉ ተጋድሎዎች የሚዘነጉ አይደሉም። በየዘመኑ ኢትዮጵያን ሊወጉ የመጡ ኃይሎች ሁሉ ውርደትን ተከናንበው እንዲመለሱ ትውልዱ ሁሉ ከአባቱ በወረሰ የአርበኝነት መንፈስ ድልን ሲቀዳጅ ነው። በባርነት ሊገዛና ነፃነትን ሊገፍ የመጣን ኃይል አንገት አስደፍቶ የመመለስ ታሪኳም የአድዋ ድል ሕያው ምስክር ሆኖ ይነሳል። በሀገር ህልውና ላይ በህብረት የመቆመ ሴት በኢትዮጵያውያን ዘንድ ከትውልድ ወደ ትውልድ የቀጠለ ነው። የአድዋ ድል ለጥቁር ሕዝብ ፋና ወጊ እንደሆነ ሁሉ ታላቁ የኢትዮጵያ ህዳሴ ግድበም በትውልድ ቅብብሎሽ እውን የሆነ ፕሮጀክት ነው። የዘመናት በአባይ ወንዝ ላይ መልማት ቁጭት እውን ለማድረግም በቀዳማዊ ኃይለ ሥላሴ የተጠነሰሰው ሐሳብ ከ50 ዓመታት በኋላ ግንባታው ተጀምረው በ14 ዓመታት ውስጥ መሪዎች ቢቀያየሩም በፈተናዎች ጸንቶ በመቆም እውን ማድረግ የተቻለበት ቀጣይነትና ዘላቂነት ትልቅ ትምህርት ልንወስድበት የምንችልበት እንደሆነ ያሳየን። ስለዚህ መጨረስ የሚለው ነገር ትልቅ ትልቅ ትምህርት የምንወስድበት ነው። ምክንያቱም ትልቁ ስብራታችን ያ ነው። በተቋምም፣ በፖለቲካም፣ በኢኮኖሚም ማለት ነው። የህዳሴ ግደብ ከኤሌክትሪክ ኃይል ባለፈ በትውልድ ቀብሎ ሸ ይቻላል ና የጽናት ውርስን ያስተላለፈን በእርግጥ ኢትዮጵያውያኑ ለትውልድ የሚሻገሩ ተቋማትን መገንባት ላይ ያሉ ስብራቶችን በማድረግ በሀገር ግንባታ ላይ መሰረት የሚጥል ስራ ማከናወን እንደሚገባም በህዳሴ የተገለጠ ሀቅን ከመጣና ከሄደ መንግስታት ጋር እያያያዙ መንግስታት በሄዱ ቁጥር ከዜሮ የመጀመር አባዜን በማስቀረት ዘላቂ እንዲሆኑ በሁሉም መስክ ስራዎች ሲሰሩ ቆይተዋል። በሁሉም አሁን በጠቀስኳቸው በሲቪል ሰርቪስ፣ በጸጥታ ተቋማት፣ በማህበረሰብ ተቋማት፣ በሲቪክ ተቋማት እነዚህ ስራዎች በደንብ እየተሰሩ ነው የሚገኙት። እነኚህም በመኖራቸው ምክንያት ነው ዘላቂም ሊሆኑ የሚችሉት። ደምስሶ ከመጀመር አባዜ በመውጣት በፈተናዎች ባለመበገር በጽናት በመቆም መልካም ነገሮችን ማስቀጠልና ጊዜውን እየዋጁ ማሳደግ እንደ አንጋፋው የኢትዮጵያ አየር መንገድ ሁሉ የትውልድ ስራ ሆኖ በየዘመናቱ እውን ማድረግን ይጠይቃል። ኢትዮጵያ የመልማት አቅሟን ምን ያህል እየገለጠች ነው? የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው። በተፈጥሮ ሀብት ጸጋ የታደለች ኢትዮጵያ ለዘላቂ ልማትና ፈጣን እድገት የሚያበቋት በርካታ እምቅ አቅሞች ባለቤት ናት። ገና ያልተነኩና በአግባቡ ጥቅም ላይ ያልዋሉ እነዚህ ሀብቶቿ ኢትዮጵያ የምትፈልገው የልማት ምንጭ፣ በውስጧ የያዘቻቸውን ሀብቷን ወደ ውጤት በመቀየር ኢትዮጵያ በአጭር ጊዜ ወደምትፈልገው የእድገት ደረጃ ለመድረስ መንገድ እንደሚሆን ታምኖበታል። ኢቲቪ በነገው የአዲስ ቀን መሰናዶ ኢትዮጵያ የመልማት አቅምን ምን ድረስ መጠቀም ይገባል የሚለውን እያነሳ ቆይታ ያደርጋል። ከአንድ ሰዓት እስከ ሶስት ሰዓት በሚኖረው ቆይታ እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ጨምረን እንጠብቃችኋለን። ኢቲቪ ዜና 57 ምዕራፍ 2 ላይ ናችሁ። የመማር ማስተማር ስራውን በማጠናከር የተማሪዎች የተሻለ ውጤት እንዲያስመዘግቡ የተሰራ መሆኑን የምዕራብ ጎጃም ዞን ትምህርት መምሪያ አስታወቀ። በትምህርት ዘመኑ በዞኑ በ102 ትምህርት ቤቶች ከ89 ሺህ በላይ ተማሪዎች ከቅድመ መደበኛ እስከ 12ኛ ክፍል ባለው የክፍል ደረጃ ትምህርታቸውን በመከታተል ላይ መሆናቸው ተመላክተዋል። ራሄል ፍሬው በምዕራብ ጎጃም ዞን ባለፉት ሁለት ዓመታት ሲቆራረጥ የነበረው መማር ማስተማር በተጠናከረ መልኩ ከተጀመረ ወራት ተቆጥረዋል። ተማሪዎቹ ከትምህርት በመራቃቸው የስነ ልቦና ጫና እንደነበረባቸው ገልጸው በአሁኑ ወቅት በደስታ ትምህርታቸውን እየተከታተሉ ስለመሆኑ ይገልጻሉ። ሁላይ አሪፍ ነው ያለው ነገር፣ በመጀመሪያ አካባቢ ነበር ትምህርት ጉለት ምናምን ነበረ አሁን ላይ ከነበረው ከፊቱም አንጻር የመማር ማስተማር ሂደቱም አሁን ላይ አሪፍ እየሄደ ነው። ተማሪውም መምህራኑ በተረጋጋ ሁኔታ ነው ሁላችንም እየተማርን ያለ መምህራንም እያስተማር ያለው እኛም ተማሪዎችም እየተማርን ያለውን በተረጋጋ ሁኔታ ነው። ካምናው በተሻለ ዘንድሮ አሪፍ የሆነ የትምህርት አሰጣጥ አለው ብዬ አስባለሁ። ዘንድሮ ላይ ደስ ይላል። ካምና የተሻለ ትምህርት መነቃቃትም አለ። ሲቀጥል ካምናው አምና ላይ ምንም አልነበርም ለአስራ ሁለቱ ክፍሎች እናውቃቸዋለን። በአንድ ፈረቃም ስለነበረ ተጎርተው ነው የጨረሱት። ዘንድሮ ላይ ደስ የሚል ነገር አለው። የተማሪዎች ከአሁን ስራ አቋቁመን እኛ እንዴት መማር እንዳለብን ምናምን እኛ በተመቸ መንገድ እያካሄድን ነው እያገዙን ነው እነሱም። ሲቀጥል ዘንድሮ ላይ ሙሉ ተማሪው ትምህርት እንዳለ አውቋል። ተማሪዎቹ በቀጣይ ለሚወስዷቸው ክልላዊና ሀገር አቀፍ ፈተናዎች ዝግጅት እያደረግን ነው ሲሉ በትምህርት ቤቶቻቸው በቂ ድጋፍ እየተደረገላቸው ስለመሆኑ ያነሳሉ። ቲዩቶሪያል እየተጠራን እንማራለን። ከቲዩቶሪያል ባለፈ ደግሞ እኛ ላይብራሪ እየመጣን የሚከብዱን ነገሮችና አጋዥ መጽሐፎችን እያየን ቀጣዩን የሚመጣውን የሚኒስቴር ፈተና ለማለፍ ዝግጅት እያደረግን ነው። የፍኖት ሰላም ዜሮ አንድ የመጀመሪያ ደረጃ ሙሉ ሳይክል ትምህርት ቤት ርዕሰ መምህር አቶ ተመስገን መኮንን በዚህ ዓመት 1843 ተማሪዎችን በመመዝገብ በወቅቱ ትምህርት እንዲጀመር ስለመደረጉ ያነሳሉ። መምህራን ከመደበኛው የመማር ማስተማር ስራቸው በተቃራኒ ሸብ ተማሪዎችን የማብቃት ስራ እየሰሩ ስለመሆኑ በመጠቆም ቶር እየተሰጠ ያለው ከአንደኛ ክፍል ጀምሮ እስከ ስምንተኛ ክፍል ነው፣ ግን ለየት ባለመልኩ ስድስተኛ እና ስምንተኛ ክፍሎች በተለይ ቅዳሜ ቅዳሜ ሳይቋረጥ በተለይ እንግሊዘኛ፣ አጠቃላይ ሳይንስ፣ ሂሳብ እነዚህ ጠጠር ጠጠር ያሉ ትምህርቶችን በአግባቡ ቱቶሪያል እንዲሰጧቸው ከመምህራን ጋር ተነጋግረን ጨርሰናል። ቅዳሜ ቱቶሮ ይጀምራል ማለት ነው እና በዚህ አግባብ ልጆቹን ለመደገፍ እየተደረገ ያለው ጥረት ሰፊ ነው። የፍኖት ሰላም ትምህርት መምሪያ ኃላፊ አቶ የስጋት ደሴ ባለፉት ሁለት ዓመታት ተቋርጦ የቆየውን ትምህርት በማስቀጠል ከትምህርት ገበታ ውጭ ሆነው የቆዩ ተማሪዎችን በመመለስ የመማር ማስተማር ስራውን ውጤታማ ለማድረግ አስፈላጊ ሁሉ ርብርብ እየተደረገ ስለመሆኑ ይገልጻሉ። በትምህርት ዘመኑ በ102 ትምህርት ቤቶች 89 ሺ በላይ ተማሪዎች ትምህርታቸውን እየተከታተሉ እንደሚገኙም አክለዋል። በከተማ ደረጃ በቅድመ መደበኛ ወደ በግልና የመንግስት ሆኖ ወደ 11 ትምህርት ቤቶች አሉን። እነሱ ሙሉ በሙሉ የጀመሩበት ሁኔታ ነው ያለው ከአንድ እስከ ስምንተኛ ወይም ደግሞ አንደኛና መካከለኛ ደረጃ የምንለው ወደ አስራ አምስት ትምህርት ቤቶች አሉን። ከአስራ አምስቱ ትምህርት ቤቶች የግልና የመንግስትን ጨምሮ ማለት ነው። ከአስራ አምስቱ ትምህርት ቤቶች አንዱ ትምህርት ቤት ነው መማር ማስተማር ያልጀመረው። ይሄም ሰላም አምባ ወይም ማረሚያ ቤት የሚባለው ትምህርት ቤት መማር ማስተማሩን እነሱ የሰው ኃይል ገብቷል ብሎ እስካላሳውቁን ድረስ መማር ማስተማር ያልጀመረው፣ ሌሎቹ ግን መማር ማስተማሩን የጀመሩበት ሀይስኩል ደረጃ ደግሞ ወደ ሶስት የሃይስኩሎች አሉን ። እነሱም በወቅቱ ሙሉ በሙሉ ወደ ስራ የገቡበት ሁኔታ ነው ያሉ እንደ ምዕራብ ጎጃም ዞን የመንግስት ኮሚኒኬሽን ዘገባ እድሜያቸው ለትምህርት የደረሰና በትምህርት ቤቶች የሚጠበቁ ተማሪዎች በትምህርት ገበታ ላይ እንዲገኙ መምህራንና የትምህርት መምሪያው ጥሪ አቅርበዋል። በአማራ ክልል ቅንጅታዊ አሰራሮችን በማጠናከር ውጤታማ የህግ የበላይነትን ለማረጋገጥ እየተሰራ መሆኑ ተገለጸ። በክልሉ የዳኝነትና የፍትህ ዘርፍ የአምስት ዓመት ዘላቂ የልማት እቅድ የትውውቅ መድረክ በባህር ዳር ከተማ ተካሂዷል። ሳሙኤል ወርቃየው በአማራ ክልል የህግ የበላይነትን ለማረጋገጥ ብሎም ፍትህን ለማስፈን የሚከናወኑ ተግባራትን በቅንጅት ለመስራት ያመች ዘንድ ፍርድ ቤት፣ ፍትህ፣ ፖሊስና ማረሚያ ቤቶች የተካተቱበት የዳኝነትና የፍትህ አካላት የትብብር መድረክ ባሳለፍነው ዓመት ተቋቁሞ ወደ ስራ ተገብቷል። እነዚህ አካላት የጋራ በሆኑ ጉዳዮች ዙሪያ ተቀራርበው እየሰሩ ሲሆን ትብብሩ በስራ መገፋፋት ሊከሰቱ የሚችሉ የፍትህ መጓደሎችን በመቅረፍ ረገድ ጉልህ ሚና የሚጫወት መሆኑን የክልሉ ጠቅላይ ፍርድ ቤት ፕሬዝዳንትና የትብብር መድረኩ ሰብሳቢ አለማን ታግደው ገልጸዋል። በተለይ ለፍትህ ፈላጊው ማህበረሰብ አንዳንዴ በመገፋፋትና ና በትብብር ጉድለት የሚመጡ የፍትህ መጓደሎችን አንዱ አካባቢ የሚፈጠረው ክፍተት የሌሎችንም ተቋማት ጭምር ይዞ ዝቅ የሚያደርግ ስለሆነ በአፈጻጸም ደረጃም በፍትህ አገልግሎት ደረጃም የትብብሩ እጅግ አስፈላጊ ነው። የፍትህና የዳኝነት ተቋማቱ አመራሮች በበኩላቸው የእነዚህ ተቋማት ተግባራት የተሳሰረ በመሆኑ የአንዱ ተቋም ውጤት ለአንዱ ተቋም ግብአት በመሆኑ ትብብሩ በዘርፉ ውጤታማ ስራዎችን ለመስራት እንደሚያግዝ ገልጸዋል። በስካሁኑ ሂደትም በተቋማቱ መካከል የተናበበ ስራን በማከናወን በዘርፉ ውጤቶች እየታዩ መሆኑን ያነሳሉ። ከተቋቋመበት ጀምሮ ብዙ ስራዎችን እየሰራ ያለ መድረክ ነው። ቀጣይ ዋናው የመጨረሻ ግቡም አላማውም ለዜጎች የሚሰጡ የተቀላጠፈ ፍትህን መስጠት ነው። ጥሩ ውጤት ይመዘገብበታል ወይ ነው ማሰብ። በአንዱ ተቋም ጥረት ብቻ የማይፈቱ ጉዳዮች አሉ። በቴክኖሎጂ ማስተሳሰር፣ የፍትህ ጉዳዮችን በጋራ እየተወያዩ አቅጣጫ እየሰጡ መሄድ፣ ጠቅላይ ፍርድ ቤት የሚነሱ የሰብአዊ መብት ጉዳዮች፣ ፖሊስ ጋር የሚነሱ የሰብአዊ መብት ጉዳዮች ሁሉም በየተቋማቱ የአንዱን ተቋማት አንዱ ብሌም የሚያደርግበት ስርዓት አለ። እነኚህ ጉዳዮች በጋራ እየተነጋገርን እየፈታ እንሄዳለን እና በርከት ያሉ ጉዳዮች ናቸው። ለይተን የገባ ነው ማለት ነው። ብዙ ለውጦች አሉ። በተለይ እርስ በርስ የመናበብ ሁኔታዎች በወንጀል ረገድ ፖሊስ ምን ይሰራል? አቃቢ ከፖሊስ ምን እንትን ያደርጋል? እንዴት ይደጋገፋሉ? ወደ ፍርድ ቤት በሚመጣበት ጊዜስ ከፍርድ ቤት ጋር ያለው ቅንጅት ምን ይመስላል? ከዛ በኋላ ፍርድ ቤት ተጠናቆ ፍርድ ተፈርዶ ወደ ማረሚያ ቤት በሚሄድበት ጊዜ ደግሞ ማረሚያ ቤት ምን አይነት ሚና ይኖረዋል የሚለውን ነገር ጥሩ እንቅስቃሴዎች አሉ። የክልሉ መንግስት የፍትህና የዳኝነት ዘርፉን በክልሉ የ25 ዓመት አሻጋሪ እድገትና የልማት እቅዱ አንድ አካል አድርጎ በመስራት በክልሉ የህግ የበላይነትንና ፍትህን በማስፈን የዜጎችን እርካታ ለማረጋገጥ ትኩረት መስጠቱን የገለጹት አቶ አለማን ታግደው የዚህ እቅድ አካል የሆነው የፍትህና የዳኝነት ዘርፍ የአምስት ዓመት እቅድ ተነድፎም ወደ ስራ መገባቱን ገልጸዋል። በእቅዱም ሶስት መሰረታዊ የትኩረት መስኮች ብለን ከለየናቸው መካከል አንደኛው የህግ የበላይነትን እና የዳኝነት ነጻነትን ማረጋገጥ፣ ሌላኛው ደግሞ የፍትህ ተደራሽነትን እና የሰብአዊ መብቶችን የማስከበር፣ ሶስተኛው የላቀ የፍትህ አገልግሎት መስጠት ናቸው። እነዚህ ሁሉ ተናበው በአግባቡ መተግበራቸውን የማረጋገጥ ጉዳይ የፍትህ ተቋማት ኃላፊነት ነው ማለት ነው። በዚሁ የክልሉ የፍትህና የዳኝነት ዘርፍ የአምስት ዓመት አሻጋሪ እድገትና ዘላቂ የልማት እቅድ ትውውቅ የትብብር መድረኩ ከፍተኛና መካከለኛ አመራሮች በተገኙበት ተካሂዷል። ከውጭ ወደ መረጥላችሁ ጉዳይ እንሻገር። አሜሪካ ጋዛን የሚያስተዳድር ገለልተኛ ወታደራዊ ኃይል እንዲመሰረት የሚያስችል ረቂቅ እቅድ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ልታቀርብ ነው። ወታደራዊ ኃይሉ የጋዛ ሲቪሎችን ሰላም ከማስጠበቅ ባለፈ አዲስ አስተዳደር ይመሰርታል ተብሏል። አዝመራው ሞሴ ተጨማሪውን ይዘዋል።